ወደፊት ምን አይነት ሙሽራ እንደመሆን ማየት ያለው ሳልዘጋጅበት ቢሆንም ሚሚ ብሩኬ ቤሎ አልብሷት፣ እንዴት ቁም ነገር ሳታወራ እንደዛ አይነት ፕራንክ ታደርጋል። ላላቸው ሰዎች ማለት የሙሽራ ቀሚስ ለብሶ ራስን ማየት እየሆነ አላል። ፍርሀትም አለው ራሴን እንዳየው አድርጎኛል። የአንቺ ባህል የወንዶች አለቃ ነው። ሁሉን ነገር ሞክሮ አስፈትሾሽ፣ በፈቃደኝነት ተመልካች ግን አዳም ነገር እንዳስብ የሆነ ተዘጋጅ ነው የሚመስለው እና በፊት ስሆን ቃላቶች ይጠፉብኛል ቪዲዮ ዛሬ ማምጣት አልፈለግኩም፣ ግን ሃይሚ አንድ ቀን ቁም ነገር የላትም ላላችሁ ሰዎች ቁም ነገሯን ይሄው ገልጻለች፣ በተሽኮረመመ መልኩ ማለት ነው። ተስማሚ ኖርማሊ ወሬውን አውሪው፣ ምኞቱን ተመኝ፣ ችግር የለውም። ደስታዋን ስትገልጽለት እንኳን በሌለበት ፍርሃት ይዟት መሬት መሬት እያየች ነው የገለጸችው እና ምን አለ ቤኪ፣ ለምንድን ነው የምታፍሪው ብ እነ ጋሽዬ ሽምግልና ሳይቀሙ ኦዲንሶች አሳልፋችሁ ሰጣችሁኝ። ጥሎት ሳይጣል ለእናትና ለአባቴ ብላችኋለች ማለት ነው። ኦዲንሶች ወዳጆቼ ዳሩኝ፣ አጋቡኝ፣ በቀላሉ አሳልፈው ሰጡኝ። እና ምን ስትሉ አየሁ፣ እንደዚህ እንመልስሻለን፣ ችግር የለም አንቺን ካልተመቸሽ እንመልስሻለን። እንዴ ትዳር ገብቶ የሚወጣበት ነው? እንዲናንተ አይባልም። የሴጣን ጆሮ ይደፈን። የአይና ፍቅሽም ለማለት ነው። ያያችሁት ቬሎዋን ደቅ አልጋ ለብሳ ከዛ በኋላ መኝታ ክላሷ ከገባች በኋላ እንቅልፍ አልመጣ ብሏታል። እንቅልፍ አልመጣ ሲላት በሰበብ አርጌ ልየው ቤኪ ብሩኪና አፍቆኛል ብላ እንግዲህ ቤኪን አሳምነዋለች። ቤኪ ደግሞ እዛ ቤት ይኖራል ምትሉ ሰዎች፣ ደረጃውን ሰው ወጣ። ምን ሆንሽ ብዬ ደከመኝ ብሏል። ያለው ክላስ ጎን ላይ ነው። ሰው እዛ አይደለም የሚተኛው። እዛ የሚተኛው ልጅ አልመጣም ገና። ፍፄ ነው ሲመጣ፣ ሰርፕራይዝ ትደረጋላችሁ በዚህ አጋጣሚ። የሚተኛው ቤኪ ነው ለምትሉ፣ ተሳስታችኋል። ቤኪ አይደለም። ቤኪ ታች ተኝቶ ስደዊ ደረጃውን መውጣት አቃተኝ ደከመኝ እያለ ነበር ጋይስ ማለት ነው። እና ፍፄ ነው የሚሆነው፣ ሌላ ማንም ሊሆን አይችልም። ሰላም ጤና ይስጥልን፣ የእኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ለዚህ ሰና አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንግዲህ ትናንትና፣ ሀይሚ እንዴት ነው ብሩኬ ቬሎ ባለበሳት ማግስት እንደዚህ አይነት የሰይጣን ቪዲዮ ሰርታ የምትመጣው ምስጋና የላት አታመሰግንም፣ አንድ ቀን እንኳን ብላችሁ እንግዲህ ሀሳብ አስተያየታችሁን ስትሰጡ ነበር። እንዲሁም ጥሎ ሰዎች ሳይጣልልኝ ቤተሰቦቼ ዳራችሁኝ፣ ለነጋሽዬ ሳይሰሙ ብላ አስተያየት ስሰጥ አንችን ካልተመተሽ ጨረቃዬ እንመልስሻለን አይባልም እኮ። እንደዛ ማለት ነው፣ የሰይጣን ጆሮ ይደፈን። እናስማማችኋለን፣ እናግባባችኋለን። ጥሩሹን ይጠላል ነው የሚባለው አለ ጋይስ። እና ለማንኛውም እንደዚህ አይነት ሀሳብ ሰታለች። ሲቀጥል ደግሞ ምንም አይነት ሀሳብ የሚያስተምር ነገር ቪዲዮ አልሰራችሁም ብላችኋል አያስተምርም ብዬ አላስብም። በነገራችን ላይ የማያስተምረው ነገር ምንድን ነው? ሁለቱ ቢጣሉ ቢደባደቡ ትንሽ ይከብድ ነበረ። ነገር ግን ጥሩ ነገር ነው ያደረገችው እንዳይጣሉ ብላ እሷ ወደኋላ ወደቀች። ይሄ በራሱ በቂዋ ነው ለሷ ማለት ነው። ምርጥ ከወና ነው የከወነችው። እኔ ተመችቶኛል። ለምንድን ሆነ አላውቅም። ሌላው ሲቀጥል ደግሞ የብሩክን ቁምጣ ለብሳለች ብላቸዋል። ትልበስ መብቷ ነው እንዴ! የባሏን ያለበሰች ታዲያ የማንን ልትለብስ ነው? ስለዚህ እሱን መልበስ መብት አላት። እንደውም ውሃ የደፋችበት ቀን እሱን እያስተያያችሁ እንትን እያላችሁ ነበረ፣ እሱን እያስተያያችሁ እየፎገራችሁ ነበረ። ባይዘዌ የብሩኬ ክላስ ቁም ሳጥን የለም፣ እና ቁም ሳጥን ያለው እሷ ጋ ነው። እንዳያችሁት የባልና ሚስት እንግዲህ ክላስ የእሷ ክላስም ሰፋ ያለ ነው የብሩ ክላስ ጠበብ ያለ ነው ያው ወደፊት አብረው እንደሚጠቃለሉ እየታወቀ ነው ቢቀየር ቢቀየር አልጋ ነው የሚቀየረው ሌላው ሲቀጥል ቁምሳጥኗ ትልቅ ነው ልብሱ በጎን በጎን የሁለቱ በአንድ በኩል የሱ በአንድ በኩል የሷ መሆኑ አይቀርም ሲቀጥል ደግሞ ይሄንን ቪዲዮ የሰራችበት ምክንያት የዛ ቀን እንዳያችሁት ምንም ቢሆን ሰርጋችን ነው ብለው ፏፍሽ ሲሉ አምሽተው ነበረ ዛሬ አዳር እንዴት ነው ምናምን እያላችሁ ብዙዎቻችሁ እየተጨነቃችሁ ስለነበረ በ እዛው ይሄንም ፕራንክ ዘጠኝ ሰዓት ላይ ሰርተዋለች ማለት ነው። ስትሰራው ቤኪ እዛው እንዳደረ ሰው እንዳለ እንድታውቁ ነው በዛ አጋጣሚ። ቤኪ እዛ ቤት አይኖርም የሚኖረው ፍፄ ነው። ፍፄ ደግሞ በራሳቸው እንግዲህ አይዶ ነው የሀብም ሰርግ ደርሶም ሊሆን ይችላል አይዶ ወሬ አለ። ብቻ አንዳንድ ነገሮች አሉ። ስራ ሊያግዝ እዛ እንደሄደ ነው የሰማሁት። ያው ብሩኬ አይመቸውም፣ ሃይሚም ስላለች እዚህ እሷንም ትቶ መሄድም አይችልም። እሱ ያው ለጊዜው እንግዲህ እኛ እስከምናውቀው ሲንግል ነው አንዳንድ ነገሮችን በቡርኬ ቦታ ለመሸፈን ቡታጅራ እንደሄደ ነው እኔ የማውቀው ማለት ነው ሶ ቤቂ አይኖርም እዛ ቤት ውስጥ ግን ማንም ሰው መጥቶ ማረፍ የጓደኝነት አንዳንድ ቀን ተጫውቶ መሄድ ምናምን ቤታችን ክፍት ነው ብላለች ሀይሚ እንዳያችሁት ማለት ነው ስለዚህ እሱ እዛ ቤት አይኖርም እና የሚኖረው ግን ፍፄ ነው የሚሆነው ማለት ነው። እቅዳችሁን ተሳስታችኋል ማለት ነው። ሌላው ብሩኬ ከሰይጣን ጋራ እንዴት ይጋፋል? ሚስቱን ታቅፎ አይሄድም ወይ ብላችሁ ነበረ። እሱ ለጊዜው ተዘበራርቆበታል። ሰይጣን ለመሆኑም ግራ ገብቶታል፣ መንፈስም መሆኑ ግራ ገብቶታል። ግን ደግሞ ሲንቀሳቀስ የሆነ ማወቅን ፈልጓል። ፎቶውን ደግሞ እንዴት በፎቶ ይማታልን ብላችሁ ነበረ። እሱ በራሱ ገራሚ ነው። ሀይሚን ተሸክሞ ለምን ውጭ አልወጣም እያላችሁ ነበር ውጭ እንዳይወጣ እሷ እያስቸገረችው ነበረ። ይዟት ሊሄድ እንትን አላለም አልተዘጋጀም። አንድ እሱ ነው። ሁለተኛ ነገር ደግሞ ሀይሚ ወደ እሱ ጎትተኝ እያለች እየሄደች ነበረ። በጣም በሚገርም ሁኔታ አቅም እያስወጣችው ነበር። በዛ ምክንያት ነው እሷ ለራሱ ወደ እሱ ለመሄድ ወደ ቤኪ ለመሄድ እየሞከረች ነበር። ቤኪ ደግሞ እስከ መጨረሻ ድረስ ነው ተከራክሮ እንትን ያለው ማለት ነው። እንዴት አልመታውም ምናምን ለምትሉ ሰዎች ብሩኬ አንደኛ ደንግጧል። የሆነ እየመታው እኮ ነው ግን ግን የሆነ ይሸሽበታል። ያው መንፈስም ነው ስለተባለ፣ ያው መንፈስ ታውቃላችሁ፣ በሩቅም እኮ ሰውን መሸምደድ ይችላል። ሀይሚ እግሬን አስሮታል፣ እግሬን ይዞታል፣ መሄድ አልቻልኩም እያለች እንዳያችሁ፣ ሽምድምድ እያለች ነበር። እሱ እኮ ቴንሽኑ እዛ ነው ያለው። ሀይሚ ደግሞ እዚህ ጋር የምትጠቃበትም እየመሰለው ነው። እና በዚህ በእንደዚህ አይነት ወከባ ውስጥ እንዴት እሷን ይዞ ይሄዳል? ሚስተን ታቅፋ አትሄድም ወይ እያላችሁ ሰዎችም አላችሁ። በነገራችን ላይ መንፈስ ከሆነ አሁ እንደዛ ነው የሚቻለው። ጸበልም እናስረጫዋለን። እንደ በዛን ሰዓት እኮ ጸበል ምናምን አይመጣላችሁም፣ አይመጣላችሁም እና እሱ እንዴት በቃ ማን በዚህ ሰዓት ማን ገባ ማን እንደዚህ ብሎ በራሱ ፈተና ውስጥ ነው ያለው። ራሱ ደንግጧል። ሲቀጥል ደግሞ ከእንቅልፋችሁ ተነስታችሁ አስባችሁ ሳ የሚያስጨንቅ ነገር ስታዩ ከባድ ነው የሚሆነው። ሀይሚ ግን ጥሩ መልክት አላስተላለፈችም ላላችሁት፣ ቬሎ ደስ ብሎኛል። እኔ ማለት ራሴን እንዳይበት ሆኛለሁ፣ እንድዘጋጅ ሆኛለሁ። ቬሎ ምን አይነት እንትን እንዳለው ያው በፊት ፕራንክ አድርገዋለች፣ ቦታ ጆሮ ላይ። ግን ያን ያክል እንደዚህ ራሱ አቅዳበት ስለሆነ ያኔ እንትኑን አላወቀችውም። ያኔ ይከብዳል እንዲሆና ምናምን አላለችም። የዛ ሰዓት ትዝሚላችሁ ከሆነ ግን ብሩኬ ምን አደረገ ተዘጋጂ ብሎ ከመናገር በተግባር እኔ የብሩክ ነገር ደስ የሚለኝ ነገር ሁሉ ነገሩ በተግባር በቃ ተዘጋጂ የቀለበቱንም እንዳያችሁት አሁን እኔ እንደዚህ ብዬ ቀለበት ባረግልሽ ያ ቀለበት አይደለም ያ ቃል በማንኛውም ሰዓት የሚለበስ ነው ከልብስ ጋር አጥማች ነው ግን እኔ ቀለበት ባረግላት ይች ልጅ እንዴት ነው ስሜቷ ምን አይነት ነው እንድትዘጋጅበት በቃ እንድትማሩበት። ያንን ቪዲዮ ታያለች እዛ ቦታ ላይ ያደረገችውን ሪያክሽን፣ ለሌላ ለእውነተኛው ቀለበት ስላድርግልሽ ስትባል ሀይሚ ምን መሆን እንዳለባት ሬድ ሆናለች፣ እያችሁ በተግባር እኔ ቡቡ። ለዚህ እኮ ነው የምወደው የተግባር ሰው የእኔ ጀግና፣ ይመችህ። ትናንት በመንፈስ አስጨነቁ እንጂ አንድ ሱ ነው። ሁለተኛ ነገር ደግሞ ቬሎ ማለት ነው። ይህን ምላችሁ ሀይሚ ቁም ነገር የላትም ላላችሁ ሰዎች ነው ስለ ቬሎ ገልጻለች ለቤኪ። ቤኪ እንደውም እያፈረች ቆይ መግለጹን ግለጪ ለምንድን ነው የምታፍሪው? ሲላት ራሱ አቶጅሙ ለማለት ነው ምናምን እያለች ነበረ። ብቻ አይታችሁ ያው በደንብ ይውት። አንዳንዶቻችሁ ቪዲዮን እየገፋችሁ ታዩና ሰውን ለመሳደብ ትቸኩላላችሁ። ወይም ደግሞ መግቢያ ላይ መጥፎ መጥፎውን ነገር መግቢያ ላይ ይደረጋል። እሷን ብቻ ታዩና ሰውን ለመፎተት የምትሮጡ ሰዎች አላችሁ። ቪዲዮን ጨርሳችሁ ማየት አለባቸው። በኋላ እኛ ፈትፋሶ ጅጋስ ይሄን ነገር የት ነው ያየሁት ብላቸው ድጋሚ ሄዳችሁ ታያላችሁ። በጣም በሳቅ ነው መሞተው። እግዚአብሔርን ለምን እኛ እየቆራረጥን ዋና ዋና ዋን ነገር ነው እኛ የምናመጣው እዚህ ጋር ማለት ነው። ቆራርጠን ከዛ ቪዲዮ ውስጥ ከዛ ሁሉ ቪዲዮ የምንቀርጻት ፓርት አይተን ዋና ዋና ዋን ነገር ነው። እናንተ ደግሞ ያንን ፓርት አታዩት ወደ በተለይ ወደ መሀል ላይ ያለ ነገር አታዩም። እኛ ጋር ስታዩት ይሄ የት ነው ብላችሁ ወይም ደግሞ ቲክቶክ ላይ ነው የምታዩት እግዚአብሔርን። ስለዚህ ቪዲዮውን ጨርሳችሁ ማየት አለባችሁ። የጨረቃ ፋሚሊ ትንሽ ደቂቃ ከሆናት ምን ብዙ አይደለችም ማለት ነው። የእውነት የምትወዷቸው ከሆነ ሲጣሉ ብቻ ሳይሆን እንደዚህ ለወሬ ለስድብ መሮጥ ኖርማሊ እንደዚህ ፋን የሚያደርግ ነገር ሲመጣም፣ በተቻላችሁ መጠን ቪዲዮ ጨርሳችሁ ለማየት ሞክሩ እላለሁ። ትናንት እንግዲህ ሀይሚ መግቢያ ላይ ለቤኪ ተናግራለች። በቃ እኔ ቬሎን ራሴን እንዳይበት ተዘጋጂ እንዳለኝ ብሩክ በቃ የሆነ ራሴን ሬዲ እንዳረግ እኔ እዛ ውስጥ ቬሎ ውስጥ ሆኜ ምን አይነት ሴት እንደሆንኩኝ እንዴት ሆኜ መዘጋጀት እንዳለብኝ ይህን ይህንን አሳይቶኛል እና አመሰግናለሁ የእኔ ውድ። እኔ ላንተ አጠገብህ ቆሜ ለመሰግን እፈልጋለሁ ግን ቃላቶች ያጥሮኛል ብላ የገለጸችለት እንግዲህ ከዚህ በላይ ፍቅር የለም። እንዲህ ጋይስ እና ይሄ ሁሉ እሷ ናት የገለጸችው። ስሙት፣ እዚህ ጋር ቆራርጭ ያስገባውላችሁ እንድሰሙት ነው። ምክንያቱም እንዴት ቁም ነገር የላትም ማለት ይሄ ቁም ነገር ነው በራሱ። ያቺ ደግሞ እጭሯ እንግዲህ እሷ ፋኒናት በቃ እንስቅ። እውነትም እኔ ስቄያለሁ። እኔ እውነት ለመናገር ማለት ነው እግዚአብሔርን እና ብዙዎቻችሁ ቪዲዮውን ሳታዩ ሰውን አንፎትት ባይነኝ እግዚአብሔርን። ለምን መሰላችሁ፣ አንዳንዴ የሆነ ዝም ብላችሁ ስትናገሩ ሰው ምን ሆኖ ነው ትባላላችሁ። እና ተጣልተውም ሲመጡ በሳቅም ሲመጡ ሁሉን ነገር ፎትተን እንኳን አንገፋው ማለት፣ እንዲ አንዳንዱን ነገር አለፍ ማለት አለብን። አይኖ አይ፣ ብሩኬ ደንግጧል፣ ግን ደግሞ ብድር ነው፣ ምንም ማለት አይደለም። ነገ ደግሞ እኮ ብሩክ ይህን ነገር ይደግመዋል፣ ይህን ራሱን ሳይሆን በሌላ ነገር እሷን ያስጨንቃታል። ስለዚህ አይጎዳዱ፣ እንጂ እንደዚህ ፕራንክ እንዲህ ምናምን ችግር የለውም። እኔ ችግር የለውም ባይ ነኝ። ምክንያቱም እኔ ቆሻሻ ነገር መሰዳደብ፣ በመካከላቸው ይሄ መማታት፣ መደባደብ፣ መናናቅ ያንን ነገር ማየት ነው ወይም በብሩኬና በሀይሚ ላይ የማልፈልገው ይሄ። ግን የትናንትና ውፋኔ ነው። በቃ ለጊዜው ያስጨንቃል። በብሩክ ቦታ ስትሆኑ በጣም ያስጨንቃል። እሱም በጣም ደንግጠዋል። ግን ደግሞ ፕራንክ ነው። ፕራንክ እስከሆነ ድረስ መረዳት መቻል አለባችሁ። እና መቼ የሆን ወደ ራስሽ ተመልሰሽ ራስሽን የምትሆኘው በቃ መቼ ነው ሰው ጥሩ ነገር አድርጎልሽ መልስሽ ጥሩ የሚሆነው? ያላችሁ ሰዎች አላችሁ እና ለመወራራቸው እንጨነቅላቸው ብላለሁ እኔ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እያንዳንዷን ነገር እኛ ከጨረቃ ፋሚሊ የምንሰማው ወደ እናንተ ይዘን የምንመጣው ተግባራዊ እንድታደርጉት እንዲሁም እኛ ቪዲዮ ላይ እየሰማችሁ ይሄንን እንዴት እንዴት አመለጠኝ ብላችሁ ኮመንት ስር ምጽፎ አላችሁ ቪዲዮውን ጨርሳችሁ ማየት ቪዲዮውን ጨርሳችሁ እንድታዩ እንመክራችኋለን የኛ ውድ ቤተሰቦች። ከዛ በተረፈ ቡቡዬ የውሃውን መልስ አልመለሰም እያላችሁ ነው፣ አንድ ቀን ይመልስላችኋል፣ ታገሱ። አሁን እንግዲህ ያሉት ሰፊ ቤት ነው፣ ታችም ላይም እያሉ እንግዲህ ጥሩ ጥሩ ቪዲዮ ይሰሩላችኋል ብለን እናስባለን። እናንተ ብቻ በማበረታታት አንዱን በአንዱ ሞራሉን የሚነካ ነገር ከስራቸው ተስፋ እንዲቆርጡ አታድርጓቸው። በቃ የሆነ ቢያጠፉም እንኳን አላደለ ግን ያለ ሳይሆን እንደዚህ ብታረጉት ይሄ ባይሆን በቃ አስተያየት መስጠት እንደዛ ጥሩ ነው ብዬ አስባለሁ፣ የኛ ወንድ ቤተሰቦች። ምክንያቱም ከዚህ በፊት ከዚህ በኋላ እንግዲህ እነሱ በአንድ ቤት ነው የሚኖሩት። በአንድ ቤት የሚኖሩ ሰዎችን እነሱን የሚያቀያይም ነገር፣ እነሱን የሚያራርቅ ነገር፣ እነሱን የሚያጨካክን ነገር እኛ ቪዲዮ መስራት የለብንም። እኛ ለእነሱ ጠላት መሆን የለብንም። በቃ ደስታን ልንፈጥርላቸው ነው የሚገባው ብዬ ነው እኔ የማስበው። ይሄ የራሴ አመለካከት ነው። የእናንተን አመለካከት ደግሞ ኮመንት ስር ማስቀመጥ ትችላላችሁ። ሰው መጥፎ ነገር አድርጎ እንኳን እናንተ ጥሩ አመለካከት ካላችሁ፣ ወይ ቤተሰቦቻችን እኮ እንዲህ ብለዋል፣ እኔ ግን ጥፋተኛ ነበርኩኝ፣ ይቅርታ ሊል ይችላል። ያ ሰው ማለት ነው። ግን እና እኛም ደግሞ እዛ ቦታ ላይ ሆነን የምናጋግል ከሆነ እነዚህ አንድ ቤት ያሉ ሰዎችን እናቆራርፋቸዋለን፣ እናቀያይማቸዋለን። የፈለገ ነገር ቢሆን ማለት ነው። ምክንያቱም በእናንተ በቤተሰቦች ብዙ ይመኩባቸዋል። በጣም አይሚናብሩኪ እናንተን እንደ እህትም እንደ ወንድም እንደ ሁሉ ነገር ነው የሚያዋችሁ ስለዚህ መልእክቴ ይህን ይመስላል። ጥሩ ነገር ብንመኝላቸው መልካም ነው። አንድ ቤት እስካሉ ድረስ ስላለሁ፣ አመሰግናለሁ ባይ በርቀት ጎራው ሲል ሳተና ነው ጀግና ፈለኩህ በጣይ በላምባ